እንደዚህ ትዳር ስትይ እንደውም አንዳንድ ሴቶች ቢሆኑ ቆዩ ፈርግጠው ወጡ። ግን አንቺም ጸባይ ስላለሽ እና ትዕግስተኛ ስለሆንሽ ነው እስከዛሬ የቆየሽ ብዬሽ አስባለሁ እና ዘሩ ቀለጠ እየመጣሽ ተኝ የሩታ ቤት ክፍት ነው አሉ። ኤፊ ምን እያለ ነው? እረ እናንተ ስሙ። ዛሬም አዲስ ነገር አለ። ኤፊ እየለመናት ነው። ውሻ ከሄደ ጅብ ጮኸ፣ ጅብ ከሄደ ውሻ ጮኸ የሚባለው ተረት ከነሱ ላይ ደረሰ ማለት ነው። ሩታዬ ዛሬም አልተዋትም እየ ለመኗት ነው። ዛሬ ደግሞ አንቺ ጠንካራ ነሽ፣ ጠንካራ ሴት ነሽ በአለሙ ላይ ሌላው ሴት ቢሆን ኖሮ ጥሎ ይሄድ ነበር ሲል ኤፊ እንግዲህ ሩታን በማመስገን የት ነበር ሃቦ የት ነበር ዘሩ ቀለት አሰላሙ አለይኩም ወረህመቱላ ወበረካቱ ውድና የተከበራችሁ የግሬስ የክሩ ቤተሰቦች እንደምን አላችሁ? ልም በያላችሁበት ያለ ሰላምታ ይላችሁ። እንደ ተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ ስለምታበረታቱን ደግሞ በጣም ነው የምናመሰግን፣ የኔ ውድ እህቶች አላህ የጠበቃችሁ ሰትራችሁ። ክርስቲያን እህቶችንም እንደዛው ማለት ነው። ዛሬ እንግዲህ ዘሩ ቀለጠ፣ ኤፊ እየለመናት ይገኛል። እንግዲህ ዘሩ ቀለጠ። ከምር ከምን ጀምሬ ከምን እንደምላችሁ እኔ አላቅም። ሩታ ግን ካቋሟ ላይ እንዳለች ነው። ምን እየሰራ ነው አብርሃም ታደሰ አሁን ላይስ? ምን እየሰራ ነው? ምን እያረገ ነው? ወንድምህ ወንድም ተብዬው እዩልኝማ፣ ደግሞ ዛሬም አንቺ ከሌሎች ሴት ትበልጫለሽ፣ ምን ሲላት ነበር? ግን ሻንጣ ይዘሽ ወዲና ወዲ ያልሽ እኛን አታሰድ ብያለ ብዙ ዛቻ ሲያደርስባት የነበረው፣ ዛሬ ግን እሷ በሐቋና በሐቋ ስለቆመች ሩታ እየተመሰገነች ማለት ነው። አሁንም እያንጫጫቸው እያንጫጫቸው ነው እውነት ለመናገር በዛም በዛም ታምታታቸዋለች። አንጫጫዋ ሩታ ሀብቴ እውነት ለመናገር እንዲሁን ስቃ በማየቷ በማየታችን በጣም ተደስተናል። ውድ የሩታ ቤተሰቦች፣ እንኳን ደስ አላችሁ። አሁንም በአቋሟ እንደቆመች ናት። ፍርድ ቤትና ፍርድ ቤት አልፏል ነገሩ ገና ይንቀጠቀጣታል ስትል እንግዲህ ድምጧን አሰምታለች እውነት ለመናገር አሁንም አስቀርቦ እስኪ ምን አይነት ልመናን እየለመናት እንደሆነ ኤፊ፣ በጣም አፍረናል እውነት። እስከ ዛሬ ድረስ ግን ድምጠና አጥፍተህ ሩታ ከቤት እስትትወጣ ድረስ አንቺ ቤት ጥለሽ መውጣት ብቻ ነው ሙያሽ እያለ ለማንም ለማንም እንደገና ሲያሰድባት የነበረው ዝሮ ዝሮ ሩታ ተለማኝ በመሆኗ በጣም ኮርተናል። ኩራቷ፣ ጎበዟ፣ አስደናቂዋ አያችሁ። እውነትና እውነት ያለ ከሩታ ብቻ እንደሆነ እዩ እንግዲህ አብርሃም እንዳያችሁት ነው አሁንም ከከረሜላ ጋር በቲክቶክ መጥጦላችኋል እውነት ያሳፍራል ሩታም አሁን ያለበት ነገር በጣም የሚያሳፍር ነው እንዴት ብዬ ነው ልመለስ ብልስ እምነት ዋናው የሰው ልጅ እምነቱ ነው ይህንም ደገመችው ባለፈው ምንድን ነው ያለች የሰው ልጅ እምነቱ ነው እንጂ ይሄን ምንም የሚያለያይ ነገር የለም ግን እምነት የለኝም እሱም እምነት ትንሽ እንኳን ለእኔ እንዳምነው አላደረገኝም ብላለች። ፋለን እውነት እኮ ነው። አሁንስ እስኪየው ወንድምህ የት አካባቢ ነው ? አሁንስ የት ነው ያለው? አሁንስ ከማን ጋር ነው ያለው? አሁንስ ከማን ጋር ነው የሚጨፍረው? ልጄን እኔ አሳድገዋለሁ። ልጄን ወልጄ ለመሳም ወልጄ ለማቀፍ ያብቃኝ እንጂ ምንም የደከምኩበት ትንሽ ነው የሚያመኝ እንጂ ምንም የተሰማኝ ነገር የለም ብላለች። እውነትም ማይሰማት ነገር ቢኖር ነው እንጂ በእርግዝናዋ የሰው ልጅ ዘጠኝ ወር ሙሉ በአንድ እግሩ ቁሞ ሰላሳ ደቂቃና ሀያ ደቂቃ ይቀረጻል ቁሞ ማለት ከባድ ነው እና ሩታ ጎበዝና አንበሳ ስለሆነች አሁንም በዚሁ እንደ ቀጠለችበት ነው። እውነት በፍችው እንደ ቆመችበት ነው። እነሱ ግን አሁንም ለምን ፍርድ ቤት እንዳደረሰችው፣ አሁንም ተለመኝን፣ አሁንም ተለመኝን እያሉ ነው። አቤላ ዛሬም እየበጥያቄ እያፋጠጡት ነው ሀረሜላንና ሀረሜላንና አብርሃምን እናንተ ናችሁ ያገናኛችሁት ሲባል፣ አሁንም ራሱን ሂደህ መጠየቅ ትችላለህ ብሎ እውነታውን ሊናገርም አልቻለም። እንዲሁም ማራኪ የሩታ የወንድም የኛ ጀግና የኛ አንበሳ ዛሬም አፋጦታል። ማን ነው ቡራን ማለት ነው። እናንተ ሌባዎች፣ እናንተ አሸብሻቢዎች፣ እውነት እርግቦች እርግብ የሆኑበት ምክንያት ለምን መሰላችሁ? ወፍ የሆኑበት ወፊቱ ይዛ ነው የምትሮጥ። አስባችሁታል። እነሱም ከአብርሃም ይዘው መሮጥ ብቻ ነው እንጂ ሩታ ስትጎዳ ሩታ አይዞሽ እንኳን ሩታ ህርም እናንተው እያገናኛችሁ እያቀጣጠራችሁ ከቤት እያስመጣችሁ እንዲያው ከቶም ጭራሽ ምን እንዳለ ታውቃላችሁ ቡራ ሀርሜላ ለአብርሃም ጥሩ ነገር እየሰራችለት እያየን ነው። ዛሬ ላይ ምንም የተጎዳችው ነገር የለም። አያችሁ አይደል በጣም የሚያሳፍረው ነገር፣ በጣም የሚገርመው ነገር፣ ምንም የተጎዳችው ነገር የለም። እኛ እያየን ያለው አብርሃም ሲደሰት፣ እሱን ደስ ይበለው፣ አፏን እኔ ምን ቸገረኝ በማለት ይሄን መልሶለታል። ለማራኪ ማራኪም በጣም አዝኗል። እናንተ ባለጌ ባለጌ ስድ ናችሁ። የዚህን ያክል በሩታ እየተረማመዳችሁ አሁንም እንኳን ከስተታችሁ ላለመመለስና ላለ መሞከር እንመለሰዋለን፣ እንነግረዋለን፣ ያመጣትን ሰውም እናወራለን። እንኳን ብላችሁ ለሩታ እንኳን ከጎኗ ያልሆናችሁ በእጇችሁ በእጇ በልታችሁ በእጇ ጠጥታችሁ ብሎ እንኳን ሲለው ማራኪ አንገቱን ሊያቃና አልቻለም እና ዛሬ በጣም የሚያስጠላ ነበርም። ግን ማራኪ እውነታውን ተናግሯል። እናንተ ታሳዝናላችሁ። ሩታን እና አብርሃምን አለያየታችሁ። እናንተ ምን ጥቅም ልታገኙ ነው? እንደተባለ ያው ሽምሽምታው ቁሽቁሽታው ምንድን ነው? ብር እንደተሰጠችው እየተሰማ ነው። ለቡራህ ብር ከፍለው ሀረሜላ እነሱ ደግሞ አብረው ሩታንና አብርሃን አብርሃምን ለሀረሜላ እንዲያገናኙት ሩታንና አብርሃምን እንዲያለያዩ ነው ነገሩ እየተፈጸመ ያለ። እዚህ ላይ ግን አብርሃም አልገባውም። አብርሃም እለ ዶላር መስራቱን ብቻ ነው አብርሃም ብር ማምጣቱን ብቻ ነው። እኔ የሚያሳዝነኝ የልቡ ደግነት የልቡ ጥሩነት፣ በቃ አሁን ላይ ያለበትን በስተጀርባው ማን እንደላከው ማን እንደላካት እንኳን ራሱ ማወቅ እንኳን አልቻለም። በጣም ነው የሚያስጠላው። በጣም ነው የሚያሳዝን። እንግዲህ ውዶቼ ኤፊ በጣም ተናግሯታል። ሩታን ዛሬም ግብ ይያለ ነው። ሩታ ግን በቋሟ እንደቆመች ነው። ደግ አደረገች ሩታ። ጎበዝና አንበሳ የሴቶች እንቁ በመሆኗ እኛን ራሳችን ቀና አድርጋናለች። እንግዲህ እንርግቦች ይተያይዘው ይለቁ፣ ያልቅሱ፣ እኔ ምን ቸገረኝ። ሩታ ደስ ይበላት፣ ዛሬ ፍንድቅ ብላ ስለመጣችልን እንኳን ደስ አላችሁ የሩት ቤተሰቦች። እሱ ከፈለገ ልጁን ማየት ይችላል ብላለች። ከፈለገ ይዬ ካይፈ ካልፈለገ መተው ይችላል። እንዲ፣ ኤፊ ዛሬ ያመሰገናት ግን ለምን ይመስላችኋል? ለማስመሰል እኮ ነው። አንቺ አለ ከሌሎች ሴቶች ትለያለሽ፣ ትመረጫለሽ። ወያችሁ አይደለ? ታምሪያለሽ በሏት ዝም ብላችሁ ታምሪያለሽ። ሩታ ታምር ያለሽ ከሌሎች ሴቶች ትመረጫለሽ ብሏል እና ግን ቤቱን ስትለቅ አንቺን እሺ ሂጂ እያለ ሲያባረራት የነበረው ራሱ ኤፊ ነው። ኤፊኑ ግን ከጉልበቷ ተደፍቶ እየለመነው ሸር ላይ አድርጎ ሰላም